አቤል የርብቃን ማርገዝ ሰምቷል ማለት ነው። ይህንንም በደስታ ተቀብሏል። እንኳንም ሆነልኝ፣ እንኳንም ተሳካልኝ፣ እንኳንም አባቶን ኩያ ይመስላል ማለት ነው። እንግዲህ እዩ ማሚቲ እንዳለችው የሚናገረውን የሚራመደውን የሚበላውን አያውቅም እንደተባለ ሆኖበታልኝ እና እና ዛሬ የት ነው ሲለው ጊዜ አቤል እዩ የምንመልሷን ዛሬ ከምራቴ ጋር ለሄድ ነው፣ ርብቃ ልጇን ማየት ትፈልጋለች ሲል እንግዲህ አዳልጦ ተናግሯል ማለት ነው። በዚህ ምክንያት ነው የሰማው አቤል በጣም ነው የደነገጠው። እንዴ እኔ እኔ መውሰድ ያለብኝ ታዲያ ወይስ አንተ ነው መውሰድ ያለብኝ ብሎም በጣም ተናዷን። እንግዲህ አረጋግታ ነግራዋለች ማለት ነው። ርብቂም አሁን እኮ ያው አንተ ደስ ላይ ነው ይችላል ብዬ ነው እኔ ግን በጣም ስለፈለኩኝ ነውና በላ አስተባብላ ነግረዋለች እሱን ልጄ ብሎ ተቀብሏል ማለት ነው። በጣም ደስ የሚል ነገር ነው እንግዲህ አቤል ልጅ አባት ሊሆን ነው። እዩ ደግሞ አጎት ሊሆን ነው ማለት ነው። እንግዲህ እዩ ግን ስልክ ተደውሎለት ነበረና አክስቱ ደውላለች አባቱ እንደሚመጣ ነግረዋለች። የርብቃም ደግሞ ወንድሟ ደውሎ አባቷ እንደሚመጣ ነግሯታል ማለት ነው። ብሩኬ እና እንግዲህ ሁለታቸው አባታቸው አንድ ይመስላለኝ ብላለች። ሪቾም እና የሁለታቸው አባት አንድ ነውን ወይስ እንዴት ነው? እና አቤልስ ምን አለ? ማሚስ ይህንን ነገር ስትሰማ ኩርፋኗም እንዴት ሆነ? አይሆንም ይለውን የምናየሆናል ማለት ነው። ሰላም ሰላም ወዶች ይ ሰላማቸው ይብዛ፣ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ብዝት ዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ በእውነት ከልብ አመሰግናለሁ። አዲሶች ይሄ ላይክ ሰብስክራይብ እያደረጋችሁ የተቀላቀሉን ቤተሰብ ሁኑ ማለት ነው። እንግዲህ በድራማ ላይ ያለውን አስተማሪ ነገርም ወደ መጨረሻ የምንመለከትበት ቻናል ነው። ድራማን አይተን ማለፍ ብቻ ሳይሆን ምን ተማርንበት የሚለውንም እንይዛለንኝ እና ይህንን ይመስላል ማለት ነው። እስኪ ተከታተሉኝ እስከ መጨረሻው። እንግዲህ ዛሬ በተመለከት ነው ሁኔታ በእውነቱ በጣም ደስ የሚል ነበረ። አቤል እንደ ሁሌ አይደለም። ምንም እንኳን ማሚቴ ባትመለስም ማለትም ያው እንደ በፊቷ ብትሆንም ማለትም ባለፈው እንደ ድሮዋ ሳይሆን እንደ ባለፈው ክፍል ናት ስቲል ነው ማሚ ማለት ነው። እና በዚህም የተነሳ እንግዲህ አዙ ምግብ ልትወስድላት ነበረ ለረብቃ ማለት ነው። እና ማሚቲ ምን ብላታለች? መልሺ ምን ማለት ነው ወደዛ መልሺ ብላ እንደባለፈው አይነት ገጸ ባህሪ ነው እያሳየች ያለችው። በእውነት ማሚ ባህሪዋ ተቀይሮ እንደዚህ ሁና ነው ወይስ እንዴት ነው ስንል እንደዛ ሁና አይደለም፣ ነገር ግን ልታስደነግጣቸው ነው። ማለትም ስታያቸው እንደ ፍቅረኛ የሚያሳልፉት ነገር የለም እና ይዛት ውጣ ማለች። ይዟት አልወጣም ማለትም፣ ተሳፈሩ፣ ሌላ ሀገር ሄዱ፣ ብዙ ነገር አለች ማሚ። ይህንንም ሊያደርግ አልቻለም ማለት ነው። አቤል ይሄን ይሄን ነገር ስላላደረገ ይሄ ነገር እንዴት ነው? እስኪ ቆይ እኔ ወደ እሷ ስለቀረብኳትኝ ስለዚህ ይሆናል ይሄ ልጅ እንደዚህ የሆነ ያለው። ስለዚህ እስኪ ሁለታቸውን ልተዋቸው፣ እንደውም እሷንም እንደ ተጣላት ልሁንና ልያቸው ጉዳቸውን ብላ ነው ማለት ነው። ማሚ በዚህ ልክ እንደዚህ እየሆነች ያለችው ማለት ነው። እና አቤል ግን በጣም ደስ የሚለው ነገር እናቱ ከርብቃ ስትርቅ፣ እሱ ደግሞ ወደ እሷ ቀርበዋል ማለት ነው። እና ዛሬ ርብቄ በጣም ፈተና ነበር የነበረባት ፈተናው ምንድነው? ቆይ እስኪ ርብቂ ርብቃ እኔ እኮ የአንቺ ነገር ማለት ልረዳው ያልቻልኩት ጥያቄ የሆኑብኝ ካመጣጥሽ ጀምሮ ብዙ ጥያቄ ነገሮች አሉኝ እና እስኪ ዛሬ መልሽልኝ። አንደኛ ነገር እንዴት ማለት አሁን እቺን የመሰለች ጓደኛ እያለችሽ እዚህም ደግሞ ወንድም ካለሽ እንግዲህ ወንድሟ በመሃል ደውሎ ነበረ ማለት ነው። ብሩክ እና ብሩኬ እንዴት ነብላ ብሩኬን ስታወራም እኔ እንደ በጣም አፉን ከፍቶ ነው ሲሰማት የነበረው ባይዘወይ። ምክንያቱም እንዴ ፍቅረኛ ነው እንዴ እንዴት ነው ብሎ ይመስላል። በኋላ ላይ ማን ነው ሲላት ጊዜ ወንድሜ ነው ስትለው ተረጋግቷል ማለት ነው እንግዲህ። ይሄ ማለት ፍቅረኛ እንዲኖራት አይፈልግም፣ እሱ ነው ፍቅረኛ እንዲሆናት የሚፈልገው ማለት ነው። እና በዚህ መልኩም ደግሞ ስማዋለች። ይህም የሆነው ልብስ ገዝቶላት መጥቷል። እስከዚህ ድረስ ነው እንግዲህ እያሰበላት ያለው። ማሚ ግን በጣም የሚያሳዝነው ነገር ማለትም ለእነሱ አሪፍ ቢሆንም ማለትም እንግዲህ ለአቤልና ለርብቃ የመገናኘታቸው ነገር በጣም ጥሩ ይሆናል። ማሚ ወጣ ስትል ማለትም ከነሱ ህይወት ርቃየኔ ርብቃ የኔ ርብቃ የሚለው ነገሯ ሲቆም አሁን ላይ አቤል እየሆነ ያለው ምንድነው? ወደ እሷ ሞር እየተጠጋ ነው። ደስ ይላል። እና ብሩክ ደውሎ አውርቷታል። ይሄም አባቷ እንደሚመጣ ነግሯታል። እሷም እሺ፣ መቼ ነው የሚመጣው ምናምን ብላለች ማለት ነው እና አስፈቅደሽም ቢሆን ሂደሽ አባትሽን ማየት ግድ ይልሻን ብላታለች። ሪቾም እውነት ነው አባትሽን ማየት አለብሽ። ርብቂ ማለት ነው እንግዲህ ሪቾ አባትሽ ይመጣል፣ ስለዚህ ብላ እሷም ያው ከብሩኬ በኋላ ነግራታለች እና እንዴት ብላ እንደምትሄድ እሷም እያሰበች ነበረ ማለት ነው። እንግዲህ አሁን ርብቃ ልሄድ ነው ስትል ነው ማሚ ወደ ተስተካከለው ወደ ድሮዋ የምትመለሰው። ይህም ሩቅ አይደለም ማለት ነው። እንግዲህ ኔክስት ሊሄድ ነው ትላለቸው አባቷ ስለሚመጣ እና ርብቃ በዚህ መሀል ላይ ግን ያለው ነገር ምንድን ነው? ለጠየቃ ጥያቄ ማለትም እኔ እኮ የአንቺ ነገር ብዙ ጥያቄዎች አሉብኝ፣ ከአመጣትች ጀምሮ ብዙ ጥያቄ አለብኝ። በዛ ላይ ሪች ጓደኛሽ አለች። እንዴት ነው ይህን ስራ ተመራጭ ያደረግሽው? በዛ ላይ ወንድምሽ እዚህ የሚኖር ከሆነ እንዴት እኔ ያላቅም? የት ነው ግን የምታውቂኝ? በዛ ላይ እስኪ ያነፎቱ ስለ ሁሉም ነገር ንገሪኝ ርብቃ ብሎ ጠይቋት ነበር አቤል ማለት ነው። እሷም እሺ እነግርሃለሁ፣ ሁሉንም ነገር እነግርሃለሁ፣ ነገር ግን አሁን አይደለም ጊዜው ሲደርስ ብለዋለች። እሱ ምን የምፈልገው አሁን ነው አሁን ንገረኝ ሲላት ያደረገችው አማራጭ ብላ የያዘችው ምንድ ነው፣ ሆዴን አመመኝ ማለት ነው የነበረባት። እሷም እንደዛው ብላለች፣ ሆዴን አመመኝ በማለት እንግዲህ ወሬውን አያስቀይሳለች። እሺ መድኃኒት ላምጣለች ሲላትም አይ መድኃኒት አልፈልግም፣ ባይሆን ውሀ ነው የምፈልገው ብላ አሸወደዋለች ማለት ነው። እና ልትነግረው ፈቃደኛ አይደለችም። የማሚ ነገር ግን የጠናው ምንድን ነው፣ ሪች መጥታ ማሚን ልትስማት ስትልም እጇን ነው የጋረደቻት። ማለትም እዛው አይነት ነገር ማለት ነው። እንግዲህ እስከዚህ ድረስ ነው ገጸ ባህሪዋን ቅይር ያደረገችው። አሁን እንዳልኳችሁ የማሚ ባህሪ የሚስተካከለው ተነስታ አሁን ልሄድ ነው ስትል ርብቃ ያኔ ነው። እናም ደግሞ አሁን በተለይ ርብቃን ነብሰ ጡር መሆን ደግሞ ስትሰማ ማሚ ወደ ድሮ ማንነቷ ማለትም ስትመኘው የነበረው ነገር ስለተሳካላት ወደ ድሮ ትመለሳለች ማለት ነው። እሱ ምንድን ነው እሷ እንግዲህ በዚህ ቤት ላይ ድክ ድክ የሚል ልጅ ያስፈልጋል ይሄ ነው የራበኝ ይሄ ነው የጠማኝ ብላ ነበረ። እና ማሚ አሁን በጣም ደስተኛ ሁናለች ማለት ነው። በጣም ፍግግ ፈገግ ብላለች ማለት ነው። ይሄ በጣም የሚያስደስት ነገር ነው ነው ሌላው ርብቃ በጣም ሚያስቅ ነገር አድርጋለች ማለት ነው። በአሁኑ እሱም ምንድነው አቤል እንግዲህ የሆነ ቃል አመጣ ነው ብሏት ሊወጣ ሲል ግንባሯን ስሟት ነበረና በጣም ተደስታ ሪችን ጠርታታለች ማለት ነው። ሪችም ስራ ላይ ነኝ ፈለገሽ ነው እሺ ከስራ ስወጣ ልምጣ ርብቅዬ ብትላትም ኧረ አሁን አሁን ነው የምትፈለጊው፣ እንዴት እናሳካችኝ ይኔ እስኪኔ ኔ ዋይነት አሁኑ ነው የምትፈለጊው፣ አሁኑ ነው አሁኑን ካልሆን አለቻት ማለት ነው። እሷ ደግሞ ምን ተፈጥሮ ነው ምንድን ይሆን እስኪ፣ ነግራው ይሆን በቃ፣ እንደምታፈቅረው ነገረችው ይሆን ወይስ ልጅ ማለትም ነብሰጡር እንደሆነች ነግራው ተደሰተ ይሆን፣ ምን ይሆን ብላ ሰስፔን ሱና ማለት ነው። ሪች መምጣቱ አስ የገረመ ደሞ የሪች መምጣት እኮ ነው በተባለች ደቂቃ፣ ሪችም ስትመጣ ጊዜ ምንድነው የምትነግረኝ የሚል ብቅዬ፣ አይ ገምች ያለችት እንደ እኔ ምን ለገምት፣ እስቲ እኔ ምን ልገምት፣ ገምች፣ አይ ገምች፣ በቃ ገምች፣ ዝም ብለሽ ገምች ትላታለች ማለት ነው። እሷ ብላ እንደምታፈቅደው ነግረሽ ተቀበለሽ? አይ እንደሱ አይደለም እንደሱ እንኳን አይደለም። እሺ ምንድነው? እንዳረገዝሽ ነገር ሹ እንዴ ወይኔ ርች ደግሞ በቃ ሽኔ ልንገርሽ አለች እና መጀመሪያ ግን ዝግጁ ነሽ ብላ ሰስፔንስ አረገቻት። የሆነ ትልቅ ነገር እንደምትነግራት ምናምን በእርግጥ ለእሷ ትልቅ ነገር ነው። እና መጀመሪያ ሊሄድ ነበረ ወጣና ከዛ እንደገና ተመልሶ መጥቶ ከዛ ግንባሬን ሳሚ ያለች ያቺ ከዛ ስትላለች ማለት ነው ሬች እንግዲህ ከዛ ስትላለች እሷ የሚቀጥል ነገር ነው የምትፈልገው እንዴ። ምን አስበሽ ነው ከዛ ምን አለ በቃ ግንባሬን ሳመኝ አረ ርብቄ ቆይ ለምንድነው ህፃን የምትኙ አረ ተይ አንቺ ልጅ ትላታለች ማለት ነው እ ለምንድነው ችል የምትወኝ ትላታለች ማለት ነው በነገራችን ላይ ጅልነት አይደለም ፍቅር ሲይዝ እንደዚህ ነው የሚያደርገው እና እሷን ፍቅር ነው የያዛት ፍቅር ቀልድ አይደለም ፍቅር ጨዋታ አይደለም ፍቅር ትልቅ ነገር ነው ከባድ ነው ለሚያውቀው እንግዲህ ሪቹ አልተረዳችም ማለት ነው ሬቾ እንግዲህ የፍቅር ኃያልነት አልገባትም ማለት ነው። እንግዲህ ሬችና እዩ ደግሞ አብረው ሊዝናኑ ወጥተው ነበር። ሊዝናኑ የወጡት ደግሞ ርብቃና አቤል ተኝተው ስለነበረ ነው። ርብቃና አቤል እንግዲህ ርብቄ ወደ ውስጥ ገብታ ትንሽ ስላመማት ጋደም ብላ ነበረ ማለት ነው። እንግዲህ ያው የታወቀ ነው። አቤል ደግሞ የርብቃ ምርኮኛ ሆኗል። በዚህ ሰዓት እውነት ለመናገር እሱም በጣም እንዳፈቅራት ያስታውቅበታል ባይናገርም አውጥቶ። እሷም እኮ ታፈቅረዋለች ግን አውጥታ አልተናገረችም አለ። እሱም እንደዛው ነው አውጥቶ ባይናገርም እንደሚወዳት እንደሚያፈቅራት ግን ሁሉ ነገሩ ያስታውቃል ማለት ነው። ለዛም ነው አሁን ላይ ጠለቅ ብሎ ግን፣ ቆይ እንዴት፣ ለምን ማነች እንዴት የኔ ፎቶ እሷ ጋር ሊኖር ቻለ? እንዴት ማለት እሺ ካልታጣ ስራ እንዴት ሲ ቤት ሰራተኝነትን መረጠች? ብዙ ነገሮች እየተመላለሱ ያለ በነገራችን ላይ አንድን ሰው ስትወዱት በአእምሯችሁ ላይ ማን ነው ምንድን ነው ብላችሁ እንድታስቡ ስለ እሱ እንድታውቁ ይጋብዛችኋል አእምሯችሁ በራሱ ማለት የወደድኩት ሰው ማን ነው እሺ እንዴት ነው እቺ ማለት ከመጣቷ ጀምሮ እውነት ለመናገር አቤል እንዳለው የርብቂ ነገር ትንሽ ግራ ያጋባል የቤት ሰራተኛ ቆንጆ ልጅ የቤት ሰራተኛ አትሆንም ምናምን ለማለት ሳይሆን እንግዲህ ችግር ሲይዝ ቆንጆ ምታምር ማታምር አይልም ኦፍ ኮርስ ነገር ግን የርብቄ ደግሞ ያስታውቅባታል ብዙ ነገር እና ምንም እንኳን በቻለችው መጠን ራሷን የቤት ልጅ ማለትም ያው የቤት ልጅ ናት እሷ ግን ራሷን እንደ ሰራተኛ ለማድረግ የቻለችው ነው ያል ብትሞክርም እንኳን ብዙ ነገሮቿ ግን እንደዛ እንዳልሆኑ ያስታውቁ ነበር። በተለይ አቤል ስላልጠረጠረ ነው እንጂ በመጀመሪያ በመጣች በማግስቱ የአቤል ጓደኛ መጥቶ እያለም ይህት ነው ግን ያየሽ ኮሌጅ እኛ ጋ ይችሻለሁ ምናምን ሁላ ብለዋታል ማለት ነው። እንግዲህ እሷ የምታፈቅረው አቤልን እዛ ነው። ስለዚህ ቀረብ ብዬ ስለሱ ያለውን ነገር ሁሉ ልይ ብላ መጣች ማለት ነው። መጥታም እንግዲህ መቲ ፍቅረኛው ሆና እያለ እንኳን መቲ የሆነ ቦታ ላይ ገብታ ስለ አቤልም እንደዚህ ነው እንደዛ ነው እያለች ለእዩ ኢንፎርሜሽን ስትሰጥ የእኔ ፍቅር ስትል እዩን ሁሉ እየሰማች ነበረ። እና ሞር እዛው እንድትቆይጋ በዛት ይሄ ነው ለምን እንዴት እሱ እያፈቀራት እሷ ለምን ትጎዳዋለች፣ እንዴት የሚለው ነገር እስካሁኗ ቆይቷታል ማለት ነው። እንግዲህ ዛሬ እዩ መቲ ጋ ሄዶ ነበረ። እዩ መቲ ጋር ሄዶ በጣም ነው ማለት ሲጮባት ነው የነበረው ምክንያቱ ደግሞ አያፈቅራትም እዩ የሚፈልገው ከመቲ ወረቀቱንና ወረቀቱን ብቻ በአዚቲ አድርጋ በአዙ አድርጋ እንድትሰጠው ነው እንጂ ሌላ ፍላጎት ስለሌለው ሲያገማጥጣት ሲጮባት ነበረ ማለት ነው ካርታም እየተጫወቱ እያለ ገፈታ ትሯት ነው የወጣው እና እዩ ይህንን ያደረገው ለምንድ ነው እሱ የሚፈልገው ከሷ ያን ወረቀትና ወረቀት ብቻ ስለሆነ ነው እኔ እዩ ብቻይን አንቺ እንደሆንሽ ከመቀመጡ ጭን ሌላ አታቂም እያላት ነበረ ማለት ነው። ሌላው ደግሞ እንግዲህ ለመቲ ኢንፎርሜሽን ሰጥታለች። አዙ ያው የገባችበትም አላማውም አይደለ ማሚና ርብቄ እንደተደባበሩ እንደገና ደግሞ አቤል ሞር አሁን ወደ ርብቃ እንደቀረበ እና ፍቅር ላይ እንደሆኑ ሁሉንም ነገር ተናግራለች። በዚህ ሰዓት መቲም ወይኔ እኔ ማን መቀለጃ ልሁን እያለች ስትዝትም ሰምተናል ማለት ነው። እንግዲህ በቀጣይ መቲ ምን ልታደርግ ትችላለች የሚለውንም የምናየው ይሆናል። ማሚ ግን ልትሞክር ማለትም እነሱ ሞር አንድ ላይ እንዲሆኑ እስኪ እኔ ርብቂ፣ የኔ ርብቃ የኔ ርብቃ ስል ከሆነ እስኪ ልተው ብላ ዝም እንዳለች ያስታውቃል ማለት ነው እንጂ ማሚው ገጸ ባህሪዋ ተቀይሮ አይደለም። ተቀይሮ ቢሆን በጣም ነው የሚደብረው። እና ይህንን ይመስል ነበረ በጥቂቱ። ቀጣዩን ፓርት በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ ውዶች። የላይክ ሰብስክራብ፣ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሰላሙን ሁሉም ሁላችሁም ሰብስክራይብ እያረጋችሁ አበረታቱኝ። ባይ ባይ ውዶቼ።